በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ዓለም የሚጠብቀው የኢትዮጵያ ትንሳኤ በታሪክና በመጽሐፍ ቅዱስ። ኢትዮጵያ የሥላሴ የክብራቸው መገለጫና መመስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለም ብርሃን፣ ኢትዮጵያ የዓለሙ ገዢ። ሰላም ውድ የኢትዮጵያ የዓለም ብርሃን ቤተሰቦች፣ ዛሬ በአይነቱ ለየት ያለና ወጣ ያለ ርዕስ ይዤላችሁ መጥቻለሁ። ይህ ርዕሰ ጉዳይ በመጽሐፍ ቅዱስ ትንቢት የተነገረለት ትልቅ ምስጢር ያለውና ከኢትዮጵያ ትንሣኤ ጋርም ጥብቅ ቁርኝነት ያለው ነው። ርዕሱን የማቀርብላችሁ ከመጽሐፍ ቅዱስና ከዓለም ታሪክ እያጣቀስኩ ነው። ያለ መረጃ ያልተሟላና ብዙ ጉድለቶች ያሉበት በመሆኑ አንዳንድ ቦታዎች ላይ የማልዳሰሳቸው ነገሮች ወይም የምስታቸው ነገሮች ሊኖሩ ይችላሉ። ሐሳቡን እንደ መነሻ ያህል ብቻ ነው የማነሳው። በሌላ ከእኔ በተሻለ መልኩ ሊያቀርቡ የሚችሉ ቤተሰቦች ይኖራሉ ብዬ አምናለሁ። ስለዚህ ሐሳቡን በጥቂቱ ላካፍላችሁ። በዓለማችን ታሪክ ካሉ ታላላቅ ስልጣኔዎች ውስጥ አንዱ የሮም ስልጣኔ ነው። ይህ ስልጣኔ ግን ከስልጣኔነትም ባለፈ ሐሳብ፣ መንፈስ፣ ምልክትም ነው። የዚህ መንግስት ጉዳይ በውስጡ ብዙ ከባድ ምስጢሮችን የያዘ ነው። በመጽሐፍ ቅዱስ ትንቢት ከተነገረላቸው መንግስታት አንዱ ነው። በስሙ በግልጽ ባይጠቀስም በትንቢተ ዳንኤልና በመጽሐፈ እዝራ ሱቱ ኤል ላይ የተተነበየ መንግስት ነው። ይህ የሮም መንግስት በመንፈስን ጭምር የሚገለጽ በመሆኑ በታሪክ የምናውቀው ሮም ከወደቀም በኋላ ሌሎች መንግስታት የእሱን መንፈስ ይዘው ተነስተዋል። በራሳቸው መንገድም የተወሰኑ ጊዜያትን ኖረው ወድቀዋል። አንዱ ሲወድቅ ሌላው እየተነሳ በሮም ስም ብዙ ነገስታት አልፈዋል። ዛሬ የምናየው ይህን የሮም መንፈስ ያስቀጠሉ መንግስታትን ሲሆን፣ እነርሱም የወክሉት የነበረው የንስሩ አሞራ ምስጢር ምንድን ነው? በመጨረሻ ዘመን ይነሳል ተብሎ በመጽሐፈ እዝራ ሱቴል የተነገረለት የአንበሳ ምልክትስ ምንድን ነው የሚለውን እናያለን። ይህ የአንበሳ ምልክት የተሰጠው እንዴት ምስር አሞራውን አሸንፎ እንደሚነግስ እንመልከት። በመጀመሪያ የሮም ስልጣኔ መነሻውን ባጭሩ እንመልከት። የዚህን ስልጣኔ አነሳስ በስሱ ትንቢተ ዳንኤል ላይ ተጠቅሷል። ትንቢተ ዳንኤል ምዕራፍ 7 ጀምሮ ስናነብ ነብዩ በህልሙ ያያቸውን ትንቢቶችና መላእክትም እየተገለጡለት እንዴት ህልሙን እንደሚፈቱለት ያሳያል። እነዚህ ትንቢቶች የጌታችን ኢየሱስ ክርስቶስን መምጣት ጨምሮ ሌሎችን ነገሮችን የሚያነሱ ሲሆን ከነሱም አንዱ የባቢሎን መንግስትን መውደቅ ነበር። ነብዩ ዳንኤል ባየው ህልም መሰረት የባቢሎን መንግስት ወድቆ ለሁለት እንደሚከፈል ማለትም ፋርስና ሜዶን ተብሎ ከዚያም የግሪክ መንግስት የፋርስን መንግስት አሸንፎ እንደሚነሳ በኋላም የግሪክ መንግስት ራሱ ወድቆ ሌላ መንግስት እንደሚነሳ ያሳያል። በተመሳሳይ ጊዜ ነብዩ እዝራም ተመሳሳይ ህልሞችን ያይ ነበር። ነብዩ እዝራ ያየው ህልምም በኋላ ላይ የምናነሳው በኢትዮጵያ ትንሣኤ የሚመጣውን በአንበሳ የተመሰለውን መንግስት ጭምር አይቷል። ከዚያም በተጨማሪ ረጅም ሀተታ ያለው በንስር አሞራ የተመሰለውን መንግስት ነብዩ በህልሙ አይቷል። በዚህም መንግስት አስራ ሁለት ነገስታት እንደሚነሱ፣ ሁሉም በየተራቸው እየተነሱ እንደሚወድቁ አንዱ ሲወድቅ ሌላው እንደሚነሳ በነቢዩ እዝራ መጽሐፍ ላይ እናነባለን። መጽሐፍ እዝራ ሱቱኤል ምዕራፍ 10 እስከ 12 ይመልከቱ። ይህን ነጥብ እንደመነሻ አድርገን በታሪክ የተነሱ ጥቂት ኃያላን መንግስታት ወይም ኢምፓየሮችን በጣም በአጭሩ እንመለከታለን። ከዛ በፊት እኚህን ለመዘርዘር ይመችን ዘንድ የግሪክ መንግስት አነሳስንና አወዳደቅ እናንሳ። የግሪክ መንግስት የግሪክ መንግስት መጀመሪያ ላይ የተበታተኑ ትናንሽ ሀገራት የነበሩት ነው። ሀገራትም ለመባል የሚከብዱ በከተሞች ዙሪያ የተመሰረቱ ነበሩ። እንደ አቴንስ፣ ስፓርታ ወዘተን ማየት እንችላለን። በኋላ ላይ በአቴንስና ስፓርታ መሪነት እነዚህ ግዛቶች ይስማሙና አንድ ሀገርን ይፈጥራሉ። ከፋርስ ወይም ፐርሺያ ጋርም መዋጋት ይቀጥላሉ። ጦርነታቸው ለክፍለ ዘመናት የቀጠለ ቢሆንም መጨረሻ ላይ ታላቁ አሌክሳንደር ተነሳ። እሱም የፋርስን ንጉስ ዳርዮስ ሶስተኛን በመግደል የፋርስን ግዛት ተቆጣጠረ። እስከ እስያ ድረስም ዘልቆ ብዙ ግዛትን ያዘ እስከ ዛሬዋ አፍጋኒስታን ድረስ ዘልቋል። ከዚህ በኋላ የግሪክ መንግስት በምሥራቁ ከፐርሺያ ጀምሮ እስከ ምዕራቡ የአውሮፓ ክፍል የሚገዛ ሆነ። ከዚህ በኋላ ነው ታዲያ ሮም የተነሣችው። በጣሊያን አካባቢ የነበሩ የሮማውያን ነገዶች በውትድርናና የመንግስት ሥርዓት ውስጥ መሳተፍ ጀመሩ። ይህ ጊዜ የግሪክ መንግስት እየወደቀ የነበረበት ጊዜ ነው። እናም ሮማውያኑ ከረጅም ጦርነትና የፖለቲካ ሽኩቻ በኋላ የሮምን የፖለቲካና የሚሊታሪ ስርዓት ተቆጣጠሩ። የግሪክን ግዛት ሁሉ ጠቅልለው በራሳቸው ያዙ። ግሪኮችንም ሁለተኛ ዜጋ አደረጓቸው። በሀገሪቱ ሮማውያን አንደኛ ዜጋ፣ ግሪኮች ሁለተኛ፣ ሌሎች ሕዝቦች ደግሞ ከዚያ በታች ተደረጉ። በሂደትም የሮም መንግሥት ተመሠረተ። አሰራሩም በምክር ቤት የሚመራ ንጉሳዊ አስተዳደር ነበር። አሰራሩም በምክር ቤት የሚመራ የንጉሥ አስተዳደር ነበር። የዛሬዋ አሜሪካም ከጥንት ጀምሮ ስትሠራ የሮምን ሥርዓት እንድትመስል ተደርጋ ነው። ብዙ የፖለቲካ ፍልስፍናዎቿ ከዚያ የተወሰዱ ናቸው። የሮምን ሃይማኖታዊ አስተሳሰብ ጭምር ወስደዋል። እንደ ዋይት ሐውስ ያሉ የመንግስት ሕንፃዎቿ አሰራራቸው ከጥንቶቹ የሮም ሕንፃዎች አሰራር የተወሰደ ነው። በዋሽንግተን የሚገኘው የአብርሃም ሊንከን ሐውልትም በጥንት ግሪኮች ወይም ሮሞች የነበረውን የጣዖታቸውን የዜውስንና የጁፒተርን ቤተ መቅደስ ይመስላል። ከዚህ ቀጥሎ ከሮም በኋላ የተነሱ ግዛቶችንና እንዴትስ የሮምን መንፈስ እንዳስቀጠሉ እናያለን። ከሮም መውደቅ በኋላ ሌሎች ነገስታት በሮም ስም ተነስተዋል። ብዙዎቹ ታሪካቸውን፣ ማንነታቸውን ወይም አስተሳሰባቸውን ከሮም የሚመዘዙ ናቸው። ባንድም ይሁን በሌላ መንገድ ሮምን ያስቀጠልነን ብለው ያመኑ ናቸው። እስቲ እነዚህን መንግስታት በአጭሩ እንመልከት። ቢዛንቲን ወይም ደግሞ የቢዛንታይን ኢምፓየር የሮም መንግስት እየተዳከመ ሲሄድ አመጽና የገንዘብ ቀውስ ሲመጣባቸው አንዱ ንጉስ ሮምን ምስራቅና ምዕራብ ብሎ ለሁለት ከፈላት። ምስራቅ ሮም ቢዛንቲን የምትባል ሲሆን ግዛቷ የዛሬዋን ቱርክ፣ እስራኤል፣ ሊባኖስ፣ ሶርያ፣ ሌሎችንም ያካተተ ነበር። ዋና ከተማዋም የዛሬዋ ኢስታንቡል በያኔው ስሟ ቁስጥንጥንያ ነበረች። ምዕራብ ሮም ብዙም ሳትቆይ እየወደቀች ቢሆንም ቢዛንቲን ግን ለረጅም ጊዜ ቆየች። ሁለቱም ሮሞች በቄልቄዶናውያን ህዝቦች የነበራቸው የነበራቸው ሲሆን የተዋህዶ አማኞችን ያሳድዱ ነበር። ቱርኮች ቀስ በቀስ የቢዛንቲንን ግዛት እየያዙ ሄዱና በ1453 ዓመተ ዓለም ቁስጥንጥንያን ተቆጣጥረው ህዝቡን አጠፉት። የተረፈውንም እስልምና እንዲቀበል አደረጉት። በጣም ጥቂት ክርስቲያኖች ተርፈውም ዛሬ የምስራቅ ኦርቶዶክስ የምንለውን ኬልቄዶናዊ እምነትን አስቀጠሉ። የእነርሱ አባቶችም ወደ ምስራቅ አውሮፓ በመሄድ የአካባቢውን ህዝቦች ሰብከው ወደ ክርስትና አመጡ። ማለትም የምስራቅ ኦርቶዶክስ የሚባለው ኬልቄዶናዊ እምነት እንዲያምኑ አደረጓቸው። በሩሲያም ትልቅ ተጽዕኖ ፈጣሪ ሆኑ። ቅዱሱ የሮም ኢምፓይር ይህ ወጥ የሆነ አንድ መንግስት ነበር ለማለት የሚቸግር ነው። የምዕራብ ሮምን መንግስት ለማስቀጠል በማሰብ የተፈጠረ መንግስት ነበር። ይህ መንግስት ጠንካራ ማዕከላዊ አገዛዝ ያልነበረውና በብዙ ነገሥታት ልዑላን የሚመራ ነበር። በ1640ዎቹ በኋላም አቅሙ የተዳከመ ነበር። ይህ መንግስት ጠንካራ ማዕከላዊ አገዛዝ ባይኖረውም ዋና መሠረቱ ግን በጀርመን ሀገር ነበር። በኋላም እንደምናነሳውም ሌሎች መንግስታትን መሠረት የጣለ ነበር። ለሌሎች መንግስታት መሰረት የጣለ ነበር። ሩሲያ ወይም ሮማኖቭ፣ የሩሲያ ነገስታት ከቀድሞው መንፈሳዊ አመራራቸውን የሚወስዱት ከቢዛንቲን ነበር። ከቢዛንቲን ውድቀት በኋላም የግሪክ ቤተክርስቲያን መንበሯን በቁስጥንጥንያ አጽንታ ቆይታለች፣ እስከዛሬም አለች፣ ኬልቄዶናዊት ብትሆንም። የሩሲያ መሪዎች እንደ ጥንቶቹ ሮም ቄሳር በሚባል ማዕረግ መጠራት ይፈልጉ ነበር። በዚህም የሴዛር ወይም ሲዛር ማረግ መጠሪያቸው ሆነ። ሴዛር የሚለው ቄሳር ከሚለው የመጣ መሆኑ ነው። የሮማኖቭ ሥራው መንግስት ይህንኑ ሥርዓት አስቀጥለው ሩሲያን ለክፍለ ዘመናት ገዟት። የመጨረሻው የሮማኖቭ ሥራው መንግሥት መሪ ሴዛር ኒኮላስ ሁለተኛ ሲሆን፣ የእሱ መንግስት በሩሲያው አብዮት ሙሉ በሙሉ ተገርስሷል። ንጉሱም ከነ ቤተሰቦቹ በመገደሉ የሮማኑ ስሮ መንግስት በዚያ አብቅቷል። ናዚ ጀርመን ከ1933 እስከ 1943 ናዚ ጀርመን ሌላ ስሙ ሶስተኛው ራይክ ወይም ደግሞ ሰርድ ራይክ ነበር። የመጀመሪያው ራይክ የሚባለው ቅዱሱ የሮም ኢምፓየር የተሰኘው ነበር። ይህም ከወደቀ በኋላ የጀርመን ኢምፓየር ተነሳ። እሱም ሁለተኛው ራይክ ነበር። አንደኛውና ሁለተኛው ራይክ ከወደቁ በኋላ ናዚዎች ሲነሱ ሶስተኛው ራይክ ነን ብለው ነበር የተነሱት። የቀደሙት ራይክ መንግስቶች አስቀጣይ ነን፣ በመንፈስ ከነሱ ጋር አንድ ነን በሚል እሳቤ ያደረጉት ነበር። የናዚዋ ጀርመን ሶስተኛው አሮም ናት ብለውም ያምኑ ነበር። ልክ ሮም ዓለምን እንደገዛች እኛም ዓለምን እንገዛለን የሚል ሐሳብ ነበራቸው። አሜሪካ ከ1945 እስከ አሁን። አሜሪካ እንደ ሀገር የተመሰረተችው በ1776 ቢሆንም ዓለምን መቆጣጠር የጀመረችው ግን ከሁለተኛው የዓለም ጦርነት በኋላ ነው። አውሮፓውያን በጦርነቱ እጅግ በመድቀቃቸው ሌላውም ዓለም ከጃፓኑ ኒውክሊየር ቦምብ ጥቃት በኋላ አሜሪካን ስለፈራት በዓለም ላይ ተሰሚነትና ተፈሪነትን አተረፈች። በኢኮኖሚ የደቀቁትን አውሮፓውያን በጣም በቀላሉ ወርቃቸውን ከዘረፈች በኋላ ባለ ዕዳ አደረገቻቸው። ዕዳቸውንም በዶላር እንዲከፍሉ በማድረግ ገንዘቧ በዓለም እንዲስፋፋ አደረገች። በዚህም በዓለም ላይ ጡንቻዋን አጠነከረች። የግሎባላይዜሽን አንቀሳቃሽ ሞተርም ሆነች። አንዳንድ ሰዎች ግሎባሊስት አሜሪካን ኢምፓየር የሚለውን ቃል ይጠቀማሉ። አሜሪካ በግሎባላይዜሽን ዓለምን በመቆጣጠሯና እንደ ኢምፓየር እየገዛች በመሆኗ ነው። አሜሪካ ገና ከጅምሩ ስትሰራ በጥንቷ ሮም አሰራር መሰረት ነው። በሮም የነበረውን በሕዝብ የሚመራ መንግሥት ወይም ሪፐብሊክ የአሜሪካ መሠረታዊው አሰራሯ ነው። የሀገሩ ምክር ቤቶች ሴኔትና ኮንግረስ ከጥንቱ የሮም ምክር ቤት ሴኔት የመጣ ነው። በአውሮፓ የነበረው የባላባቶችና የመሳፍንቶች ዘር በመተው ማንም ሰው በራሱ ችሎታ ብቻ ትልቅ ቦታን ይይዛል የሚለውን አስተሳሰብም ከጥንቷ ሮም የሜሪቶክራሲ ፍልስፍና የመጣ ነው። አሜሪካ የመንግስት ህንጻዎቿ በሮም ቤተ መንግሥቶችና ቤተ መቅደሶች አሰራር ነው የተሠሩት። ብዙዎቹ የሮም ጣዖቶች በአሜሪካ ሐውልት አላቸው። የነ ቶማስ ጀፈርሰን እና አብርሃም ሊንከን ሐውልቶች በጣዖቶች መልክ ተመስለው ነው የተሠሩት። የጥንቷን ሮም በተቻለ መልኩ በአሜሪካ ቁልጭ አድርገው ለማሳየት ሞክረዋል። በትምህርት ቤቶቿ ስለ ሮምና ግሪክ ጣዖቶች ታስተምራለች። አፈ ታሪክ ነው ብላ ነው የምታስተምረው። በሆሊውድ ፊልሞቿ ታወድሳቸዋለች። ለነሱ ትልቅ ቦታ እንዲሰጥ ታደርጋለች። በሮም ስምና መንፈስ የተነሱ መንግስታትን በዚህ መልኩ ካየን፣ እነሱ የሚመሰሉበትን የአሞራውን ወይም የንስሩን ምልክትና የአንበሳውን ምልክት ደግሞ ወደ ማየት እንሄዳለን። ሁለቱም ምልክቶችም በመጽሐፈ ዕዝራ ሱቱኤል እንዴት እንደተገለጹና በመጨረሻ ዘመን በሁለቱ መሃል ይደረጋል ተብሎ ስለ ተጻፈው ትንቢት ደግሞ በቀጣዩ ክፍል እናያለን። ከላይ እንዳስደምጥኳችሁ የተለያዩ መንግስታት የሮም ተከታዮች ነን ብለው እንደተነሱ አይተናል። አሁን ደግሞ እነሱ ይጠቀሙት የነበረውን የአሞራውን ወይም የምስሩን ምልክትና ሌላውን የአንበሳ ምልክት ደግሞ እናያለን። የአሞራውን ምልክት አኩዊላ ይሉታል። ይህ ምልክት ለሮማውያን ትልቁ መገለጫቸው ነበር። ከምንም በላይ አስበልጠው የሚያዩት ምልክታቸው ነበር። ከተራ ምልክትነት ባለፈ ሃይማኖታዊ ትርጉምም ነበረው። አሞራው ከአማልክቶቻቸው ሁሉ አስበልጠው የሚያከብሩትን ጁፒተርን ይወክላል ብለው ነበር የሚያምኑት። በጦርነት ጊዜ ወታደሮች የአሞራውን አርማ ያለበትን ባንዲራ ይዘው ነበር የሚዘምቱት። በውጊያችን ሁሉ መንገድ ይመራናል ብለው ያምኑ ነበር። ባንዲራውን ለመያዝ ትልቅ ማዕረግ ይጠይቃል። እሱን ለመያዝ የሚፈቀድለት ወታደር እጅግ ዕድለኛ ነው። ሮማውያን በማንኛውም ጦርነት ወቅት ይህን ባንዲራ መጣል እንደ ውርደት ነው የሚያዩት። ቢሸነፉ እንኳን ባንዲራውን የግድ ማስመለስ ይፈልጋሉ። ይህ የአሞራው አርማ የተሰጠው ክብር ለዘመናት የዘለቀ ሆኗል። ሮማውያን ክርስትናን ከተቀበሉ በኋላ እንኳን ትርጉሙን ቀይረው ምልክቱን ግን አስቀርተዋል። መጀመሪያ ከላይ ያየናቸው ከሮም በኋላ የተነሱ መንግሥታትም የአሞራውን ምልክት የተለያየ ትርጉም እየሰጡ ተጠቅመውታል። እንደ ቢዛንቲንና እንደ ቅዱሱ የሮማ ኤምፓየር ያሉት ከክርስትና ጋር አያይዘው ሲጠቀሙት፣ ናዚዎችና አሜሪካውያን ደግሞ የጥንቱን ባዕድ አምልኮ ወይም ፓጋን ትርጉም ይዘው ቀጥለዋል። የምንኖርበት ዓለም በምልክቶች የሚመራ ነው። ምልክቶችና አርማዎች የሰውን ልጅ የባህል የእምነት የፖለቲካ አቋሙን ሁሉ የሚወስኑና የሚያንጸባርቁ ናቸው። በዚህ መሰረት እኛ ኢትዮጵያውያን የሚወክለን አንዱ ምልክት የይሁዳ አንበሳ ነው። የይሁዳ አንበሳ ምልክትነቱ በራእይ ዮሐንስ እንደተገለጠው የጌታችን የኢየሱስ ክርስቶስ ምሳሌ ነው። ለዘመናት የሀገራችን ነገሥታት አንበሳውን ምልክታቸው አድርገው ኖረዋል። ኢትዮጵያ የባሰ እንደ ምልክት የሚነሳው አንዱ አንበሳው ነው። ይልቁንም በሰሎሞናዊው ስሮ መንግስት ነገስታቱ የስማቸውን መጠሪያ በአንበሳው አድርገዋል። ሞዓ አንበሳ ዘምነገደ ይሁዳ ማለትም አሸናፊው የይሁዳ አንበሳ የሚለው የነገስታቱ መጠሪያ ማዕረግ ሆኗል። የነገስታቱ መጠሪያ ማዕረግ ነው። በአንድ በኩል ጌታችን ኢየሱስ ክርስቶስ የተወለደው ከይሁዳ ነገድ ስለሆነ በዚያ ተጠርቷል። በሌላ መልኩ ስናየው ደግሞ ከንጉሥ ሶሎሞን የሚገኙት የሶሎሞናዊ ሥርወ መንግሥት ነገሥታትም ከይሁዳ ነገድ ናቸው። አባታቸው ሶሎሞን ከይሁዳ ነገድ ነውና፣ ጌታችን ኢየሱስም ከይሁዳ ነገድ የሚወለደው በሶሎሞን በኩል ነው። ስለዚህም በይሁዳው አንበሳ ቢጠሩ ይገባል። አሁን ደግሞ ወደ መጽሐፍ ቅዱስ እንመለስና መጽሐፍ ስለ አንበሳው ስለ አሞራው የሚለውን በጥቂቱ እንይ። መጽሐፈ ዕዝራ ሱቱኤ ምዕራፍ 10 እና ምዕራፍ አስራ አንድን ስናይ የሚከተለውን እናገኛለን። ምዕራፍ 10 ከዚህ በኋላ በማግስቱ ሌላ ንስር ከባህር ሲወጣ በህልማየው ክንፎቹም አስራ ሁለት ናቸው፣ ራሶቹም ሦስት ናቸው። በክንፎቹም በዓለም ሁሉ ይበራል፣ የሰማይ ነፋሳትም ሁሉ ይነፍሱበታል፣ ደመናትም በርሱ ይሰበሰባሉ። ከነዚያም ክንፎች ራሳቸው ይበቅላሉ። እነዚያም ራሶች ደቃቅና ታናናሽ ክንፍ ይሆናሉ። ራሶቹም ዝም ይላሉ። ከነዚያም ራሶች መካከለኛው ራስ ይበልጣል። ነገር ግን እርሱም ከነርሱ ጋር ዝም ይላል። ያም ንስር ምድርንና በምድር የሚኖሩትን ይገዛ ዘንድ በክንፎቹ ይበራል። ከሰማይ በታች ያለ ሁሉ ይገዛለት ዘንድ ያን ንስር በምድር ከተፈጠረው ፍጥረት የሚከራከረው ማንም የለም። እንዲህ እንዲህ እያለ ሕልሙ ስለ አሞራው ራሶችና ክንፎች እያወራ ይቀጥላል! ከዚያም መጨረሻ ላይ እንዲህ የሚል ይገኛል። ወደፊትህ ተመልከት የምታየውንም ዕወቅ ያለኝን ቃል ሰማሁ። ባየሁም ጊዜ እየጮኸ እነሆ ከምድረ በዳ አንበሳ ተነሳ፣ እንደ ሰውም ሲናገር ሰማሁት። ያንም ንስር የምነግርህን እግዚአብሔርም ያለህን አንተ ስማ አለው። ምድሪህን ይገዟት ዘንድ ከፈጠርኳቸው የዘመን ፍጻሜ ከሚደርስባቸው ከዚህ ከአራት እንስሳት የቀረህ አንተ አይደለህ። ምን አራተኛው መጥቶ ያለፉትን በብዙ ድካምና ሕማም ይህ ዓለም የቀሙትን እነዚያን እንስሳ ሁሉ ድል ያደርጋቸዋል። ያለህ አንተ ስማ። ይህን ያህል ዘመን በዚህ ዓለም በተንኰል ኖሮ ይችን ዓለም በጽኑ አገዛዝ ገነት ያልህ አንተ ስማ። ጻድቃንን ቀምተሃቸዋልና በጋጎቹ ሰዎችንም በድላቸዋልና ቅኖቹንም ጠልተህ አሰተኞቹን ወዳቸዋልና የጻድቃንን እንባቸውን አፍስሃልና ያልበደሉትን ሰዎች ቅጽራቸውን አፍርሰሃልና ኀጢአትህም ወደ እግዚአብሔር ደርሳለችና ትንቢትህም ወደ ኃያል እግዚአብሔር ደርሷልና እግዚአብሔርም ወገኖቹን ተመልክቷቸዋል እና መከራ የሚቀበሉበት ዘመን እንሆ ተፈጽሟልና ስለዚህ ስለዚህ ነገር አንተ ንስር ፈጽመ ትጠፋለህ። ኃጢአተኞች ክንፎች ዝንጎች ራሶችህ ይጠፋሉ። ምድርም ከመከራዋ ሁሉ እፎይ ብላ ከአንተ ፈጽማ ታርፍ ዘንድ የፈጣሪዋን ፍርዱን ቸርነቱን ተስፋ ታደርጋለች። ወደ ምዕራፍ ዐሥራ አንድ ስንገባ ነቢዩ ዕዝራ ሱቱኤል ባየው ሕልም ተጨንቆ ይጸልያል። እግዚአብሔር ሕልሙን እንዲፈታለት ይለምናል። በዚህም ጊዜ መልአኩ ተገልጦለት ሕልሙን ይፈታለታል። ምዕራፍ ዐሥራ አንድ ቁጥር አስር መልአኩ እንዲህ አለኝ፣ ያየኸው የዚህ የሕልምህ ትርጓሜ እንዲህ ነው አለኝ። ከባህር ሲወጣ ያየኸው ንስር ለወንድምህ ለዳንኤል በሕልም የታየችው አራተኛዋ መንግስት ናት። ከባህር ሲወጣ ያየኸው ይህ ንስር ለወንድምህ ለዳንኤል በሕልም የታየችው አራተኛዋ መንግስት ናት። እነሆ ዘመን ይመጣል፣ በዚህ ዓለምም ከርሷ አስቀድሞ ከነበሩት መንግስታት ይልቅ የምታስፈራ መንግስት ትነሳለች። በእርሷም አስራ ሁለት ነገስታት ይነሳሉ። ዳግመኛም የሚነግሰውም ከአስራ ሁለቱ ነገስታት በዘመኑ ፈጽሞ የጸና ነው። ያየሃቸው የሊህ የልህ አስራ ሁለቱ ክንፎች ትርጓሜ ይህ ነው። እንዲህ ያለ የቀጥልና ወረድ ብሎ ደግሞ ስለ አንበሳውም ይነግረዋል። ከዱር እያገሳ ሲወጣ ያንንም ንስር በሰማው ሁሉ ነገር ሲናገረውና በኃጢአቱ ሁሉ ሲዘልፈው ያየኸው ይህ አንበሳም ሁሉ ለኋላ ዘመን የጠበቀው ከዳዊትም ወገን የሚወለደው ነው። መጥቶም ኃጢአታቸውን ይነግራቸዋል። ስለ በደላቸውም ይዘልፋቸዋል። በፊታቸውም ፍዳቸውን ይገልጥባቸዋል። በሕይወት ላሉም አስቀድሞ በፍርድ ያቆማቸዋል። ከዘለፋቸውም በኋላ ያን ጊዜ ያጠፋቸዋል። ትሩፋኑን ግን በቸርነቱ በከበረ አውራጃ ይቤዣቸዋል። አስቀድሜ የነገርኩህ የፍርድ ቀን እስኪደርስ ድረስ ደስ ያሰኛቸዋል። ያየኸው ሕልም ይህ ነው፣ ትርጓሜውም እንደዚህ ነው። እንዲህ በማለት መልአኩ የነቢዩ ዕዝራ ሱቱኤልን ሕልም ይፈታለታል። በመጨረሻው ዘመን የሚነሳው መንግሥት የዓለም ገዢዎችን ኀጢአታቸውን እንደሚገልጥባቸው ከዚያም በኋላ እንደሚያጠፋቸው ይነግረዋል። ዓለም ከጠፋች በኋላ የተቀሩትን ሕዝብ እንደሚሰበስባቸው ያስረዳል። መጽሐፍ እንደሚለው ከዳዊት ወገን የሚወለድ ነው። ስለዚህ የይሁዳ ነገድ ነው። እናም ሞዓ አንበሳ ዘእምነገደ ይሁዳ የሚለው ለሱ ይሆናል። የአንበሳው ምልክትም የእውነትም የእርሱ ነው እንደማለት ነው። ተፈጸመ። ይህም ጽሑፍ ስላዘጋጀልን ለውድ ወንድማችን ቃልዮት ያሰማልን እግዚአብሔር ይስጥልን። እንግዲህ በዚህ እንደተረዳችሁት፣ በተለይም የመጨረሻውን የዝራሱቱ እልን ስለ አንበሳው በሚናገርበት ትርጓሜ እንደተረዳችሁት ምንድን ነው የሚለው? ከዱር እያገሳ የሚወጣው አንበሳ ወይም የእግዚአብሔር መንግሥት ልዑል በኋላ ዘመን የጠበቀው ከዳዊት ወገን የሚወለድ ነው። መጥቶም ኃጢአታቸውን ይነግራቸዋል። ስለ በደላቸውም ይዘልፋቸዋል። በፊታቸውም ፍዳቸውን ይገልጥባቸዋል ይላል። ይህንን የእግዚአብሔር ቃል ልትረዱ የምትችሉት እናንተ ውድ የኢትዮጵያ ዓለም ብርሃን ቤተሰቦች ኢትዮጵያ ዓለም ብርሃን መልእክት መተላለፍ ከጀመረበት ከ1998 ዓ ም ጀምሮ መልእክቱን በደንብ አንብባችሁትና ተረድታችሁት ከሆነ ስለ እያንዳንዱ የዓለም መንግሥታት ኃጢአታቸውን ይነግራቸዋል። መልእክቱ ሁሉ እግዚአብሔር በሚወዳቸው ባሮቹ በኩል ባስተላለፈው መልእክት በኢትዮጵያ ዓለም ብርሃን መልእክት ከቁጥር አንድ እስከ አሁን እስከ አስር ድረስ እንዲሁም በልዩ ልዩ ደብዳቤዎችና መግለጫዎች ላይ ዓለም ላይ ያሉ በንስሩ ወይም በአሞራው በተመሰሉ መንግስታት ላይ የተቋቋሙትን መንግስታት ሁሉ ሁሉንም ከዳዊት ወገን የወጣው በኢትዮጵያ ንጉሰ ነገስት ቴዎድሮስ ተብሎ የሚጠበቀው በመጀመሪያ መልእክቱ ላይ ኃጢአታቸውን ይነግራቸዋል፣ ስለ በደላቸውም ይዘልፋቸዋል፣ በፊታቸውም ፍዳቸውን ይገልጥባቸዋል ይላል። ታዲያ ይሄ አልሆነም? ከመልእክት አንድ እስከ አስር ያለውን በሙሉ ብታነቡት ደግማችሁ የዓለም መንግስታትን፣ ድርጅቶችን፣ ታላላቅ መንግስታትን ሳይቀር እጣ ፈንታቸውን የተናገረ መልእክት ነው። በሕይወት ላሉ አስቀድሞ በፍርድ ያቆማቸዋል፣ ከዘለፋቸውም በኋላ ያን ጊዜ ያጠፋቸዋል ይላል። እግዚአብሔር በሚያመጣው መቅሰፍት በጦርነቱ፣ በበሽታውም ብዙ ህዝብ ያልቃል፣ ብዙ መንግስታትም ይንኮታኮታሉ። በህይወት ደግሞ የተረፉትንም አስቀድሞ በፍርድ ያቆማቸዋል። በእነዚህ በልዑል ባሮች ፊት ይቀርባሉ፣ በመንፈስ ቅዱስ ዳኝነት ይዳኛሉ። ከዛ ምን ይላል? ትሩፋኑን የተረፉትን ግን በቸርነቱ በከበረ አውራጃ ይበዣቸዋል አስቀድሜ የነገርኩህ የፍርድ ቀን እስኪደርስ ድረስ ደስ ያሰኛቸዋል ይላል። የኢትዮጵያ ትንሣኤ የከበሩት መሪዎቻችን ነገሥታቶቻችንና ጳጳሶቻችን ሲመጡ ከዓለም በተለያዩ የትንቢት መጽሐፍታት እንደተገለጠው እኛ ኢትዮጵያውያን ደግሞ ንጉሠ ነገሥት ቴዎድሮስ ብለን የምንጠብቀው ንጉሥ ሲመጣ መጀመሪያ ምን ያደርጋል? ኃጢአታቸውን ይነግራቸዋል። ስለ በደላቸው ይዘልፋቸዋል። በፊታቸውን ፍዳቸውን ይገልጥባቸዋል። ይሄው ላለፉት አስራ ስምንት ዓመታት በኢትዮጵያ ለዓለም ብርሃን መልእክት ላይ ኃጢአታቸውን ይነግራቸዋል በደላቸውንም ይዘልፋቸዋል። በፊታቸውን ፍዳቸውን ይገልጥባቸዋል። በሕይወት ላሉ ደግሞ አስቀድሞ በፍርድ ያቆማቸዋል። ከዘለፋቸው በኋላ ደግሞ ምን ያደርጋቸዋል? ያን ጊዜ ያጠፋቸዋል ይላል። የተረፉትን ከዚህ ሁሉ መከራ ሰቆቀ የተረፉትን ደግሞ ኢትዮጵያ ዓለም ብርሃን ቤተሰቦች፣ ነገስታቶቹ፣ ጳጳሳቶቹ እንዲሁም ቀን የዋህ ኢትዮጵያውያን አንድ ላይ በመሆን አዲስ መንግስት፣ አንዲት ሃይማኖት ተዋህዶ እምነት፣ አንዲት ባንዲራ አረንጓዴ፣ ቢጫ፣ ቀይ ባንዲራ አንድ መንግስት በመደረግ የስላሴ ክብር በዓለም ላይ በምድር ላይ በኢትዮጵያ መሪነት ይገለጣል ማለት ነው። ከኔ በላይ ይህንን ቃል ስታነቡት የዝራስቱ የለን ምስጢር ስትረዱት ኢትዮጵያ ለዓለም ብርሃን መልእክት ምን እየሰራ እንደሆነ ትረዱታላችሁ ብዬ አስባለሁ። ይህንን የከበረ ቃል ያስደምጠን። የአባቶቻችን አምላክ የአብርሃም የኢሳቅ ያዕቆብ አምላክ የነኤልያስ የነሙሴ የነያሱ የነካሌብ አምላክ ይክበር ይመስገን። አምላክ ቤታችን ቅድስት ድንግል ማርያም ተክበርት ይመስገን። አሜን።